የአየር ንብረት ለውጥ ችግሮችን በመከላከል ስራ ውስጥ ታዳጊ ሀገራትን እየፈተነ የሚገኝ ጉዳይ ነው የፋይናንስ አቅርቦት ችግር። በዚህ ችግር ላይ ከሚሰሩ ዓለም አቀፍ ተቋማት መካከል ትልቁ የሆነው አረንጓዴ የአየር ንብረት ፈንድ አህጉራዊ ስብሰባውን በአዲስ አበባ ጀምሯል። ፈንዱ ባለፉት አስርት ዓመታት በተለይ እንደ አፍሪካ ያሉ አህጉራት ላይ ተጽዕኖ መፍጠር የቻለ ተቋም ነው። አረንጓዴ አየር ንብረት ፈንድ በአፍሪካ ለአየር ንብረት የማይበገር ኢኮኖሚ ለመገንባት ወሳኝ ድጋፍ ሰጪ አጋራችን ነው። ለውጥ ፈጣሪ ኢኒሽቲቮችን ከመተግበር አንስቶ ታዳሽ ኃይል አቅርቦት ላይ የሚያቀርበው የፋይናንስ ድጋፍ የአየር ንብረት ጫናን የሚቋቋም ግብርናን ለመፍጠር፣ ስነ ምህዳራችንን ለመጠበቅ ወሳኝ ነው። ይህ ድጋፍ ተጽዕኖን የመቋቋም አቅም የሚፈጥር ብቻ ሳይሆን አረንጓዴ የሥራ ዕድሎችን የሚፈጥርና የሚሊዮኖችን የወደፊት ኑሮ የሚያቀና ነው።

አረንጓዴ የአየር ንብረት ፈንድ ባለፉት አስር ዓመታት በአፍሪካ ብዙ ለውጦችን አስመዝግቧል። አርባ በመቶ የሚሆነው የተቋማችን ፋይናንስ የምንመድበው ለአፍሪካ ነው። በዚህም መሻሻሎች ቢኖሩም አሁንም ካለው ፍላጎት አንጻር በቂ ያለመሆኑን እናውቃለን። ስለዚህ የበለጠ ውጤታማ ስራዎችን ለመስራት የሚያስችለንን እስትራቴጂያዊ ማሻሻያ እያደረግን ነው። ይህም ከሀገራቱ ውስጣዊ ፕሮግራሞች ጋር የሚጣጣምና በራሳቸው የሚመራ ነው። አረንጓዴ የአየር ንብረት ፈንድ ከሀገራትና ተቋማት ለአየር ንብረት ለውጥ መከላከል ስራ የሚውል ፋይናንስን በማሰባሰብ ለታዳጊ ሀገራት በተለያዩ ፕሮግራሞች አማካኝነት ያቀርባል። ኢትዮጵያም በዚህ ውስጥ ተጠቃሚ ከሆኑ ሀገራት መካከል አንዷ ናት። ሀገሪቱ ከውጭ ድጋፍ ባሻገር ግን በራስ አቅም የአየር ንብረት ለውጥ ችግሮችን መከላከል እንደሚቻል በአረንጓዴ አሻራ መርሃ ግብር ማሳየት ትችላለች። የኢትዮጵያ የአየር ንብረት ለውጥ ሥራ በፖሊሲና ሌሎች ማዕቀፎች ላይ ተጽፎ የተቀመጠ ብቻ ሳይሆን በተጨባጭ ልንደርስበት ከምንፈልገው ሀገራዊ ዕድገት ጋር ተሳስሮ እየተሰራበት ያለ ነው። በቢሊዮን የሚቆጠሩ ችግኞችን የተከልንበት የአረንጓዴ አሻራ መርሐ ግብር ስነ ምህዳራችንን እየቀየረ፣ እንደ ሌማት ትሩፋት ባሉ ኢኒሽቲቮች ግብርናችንን ለአየር ንብረት የማይበገር ለማድረግ እየሰራን ነው። የኮሪደር ልማት ስራና የኤሌክትሪክ መኪኖች መስፋፋትም ከተሞችን ንጹህ የማድረግ ጥረት አካል ናቸው ናቸው። ይህን የኢትዮጵያን ጥረት ያደነቁት የአረንጓዴ የአየር ንብረት ፈንድ የአፍሪካ ዳይሬክተር ካትሪን ኮፍማን ተቋሙ ከኢትዮጵያ ጋር በትብብር የሚሰራቸውን በርካታ ፕሮግራሞች እንቀርጻለን ይላሉ። ኢትዮጵያ በአየር ንብረት ለውጥ የመከላከል ስራዎች አስደናቂና ውጤት እያሳየች ያለች ሀገር ናት። ለዚህም የመንግስት ቁርጠኛ አቋም ትልቁን ድርሻ ይዛል። በጣም ብዙ ውጤታማ ኢኒሼቲቮችን ቀርጻ እየተገበረች ነው። በጣም ጠንካራ ግብ ያላቸው ስራዎች ናቸው። ሌሎች ሀገራት ላይም ሊለመድ የሚገባው ነው። እኛም ከቀጠናው ሀገራት በተለይም ደግሞ ከኢትዮጵያ ጋር የተለያዩ ፕሮግራሞችን ቀርጸን እንሰራለን። ዛሬ በአዲስ አበባ የተጀመረው የአረንጓዴ አየር ንብረት ፈንድ ጉባኤ ለተከታታይ ሁለት ቀናት ሲቀጥል በአፍሪካ የተተገበሩ ፕሮግራሞችን ውጤታማነትና አዳዲስ እቅዶቹ ዙሪያ ከሀገራት ተወካዮችና ሌሎች ባለድርሻ አካላት ጋር ይመክራል።